አንደኛው ጥያቄ ህወሀት ፓርቲ አይደለም ወይ? ፓርቲ ከሆነ ሀሳብ ነው የሚኖረው። አለቀ። ከህዝብ ህልውና ጋር የሚያገናኝ ነገር የለው። ክልል ውስጥ የተፈጠሩ የፖለቲካ ኃይሎች የሚሆኑ የአስተሳሰቦችም የሚሆኑ እና በተለይ ደግሞ የጦርነት ጊዜ የነበረውን ሞቢላይዜሽን ህዝቡ ለራሱ ህልውና ያደረገውን እንቅስቃሴ ምናልባት የህወሀት መሪዎችም ሰምታችኋቸው ከሆነ ተስፋ ቆርጠን በነበርንበት ሰዓት እጅ ለመስጠትም ጭምር በሚያሰላስሉበት ሰዓት ህዝቡ ነው የህልውና ጉዳይ ሆኖበት፣ ወጣቱ በየከተማው ሲገደል፣ በየከተማው ስትደፈር ሴቷ ነው ወደ ትግል የወረደው እንጂ ሞቢላይዝ ተደረጉ አይደለም። እኔ አውቀዋለሁ። በሞቢላይዜሽን የመጣ ትግል አይደለም። ያ የ2013 ካድሬ ሞቢላይዝ አድርጎት የመጣ አይደለም። የገጠሙት ኃይሎች ገፍተውት ወደ ጫካ የላኩት ወጣት ነው። እነዚህን ሰዎች ያዳናቸው ነው እንጂ ህወሀት አይደለም። ህወሀት ሳይሆን ሞቢላይዝ ያደረገው ወጣቱና ሌሎች የፖለቲካ ኃይሎችም ባደረጉት ትግል የተደረገ እንቅስቃሴ ነው። ኢንፋክት ምንለዋለን? በኮንስቲቱሽናል ኦርደር ራሱ ህዝቡ ኮንስቲትዩት አድርጎ ነው እነዚህን ሰዎችም ጭምር አብሮ የትግሉ አካል አድርጎ ያዳናቸው።